የአብርሃም ዘርና ልጅነት ብቻ አይደለም። የመለኮት ልጆች የእግዚአብሔር ልጆች ተብለን እንድንጠራ አብ ትልቅ ፍቅር የሚሰጠን ጊዜ እንዲሁም ነን። እንደ አብርሃም ከኡር ምድር ወጥተን ካራን ምድር፣ ከካራን ምድር ወጥተን የግብፅ ምድር፣ ከግብፅ ምድር ወጥተን ከናን ምድር፣ ከናን ምድር ላይ መቃብር ገዝተን የምንቀበር አይደለን። መጽሐፍ እንደሚል በዚህ ዘመን ላላችሁ ለናንተ ቀድመው ለነበሩት ለነሱ እነሱ ራሳቸው ያለናንተ ፍጹማን አይሆኑ። እግዚአብሔር ስለናንተ ከነሱ የሚበልጥን ነገር አይቶ ነበርና፣ ይሄ ለናንተ የተሰጠውን ጸጋ መላእክቱ ራሳቸው ሊያዩት ይመኛሉ፣ ሊያዩት ይመኛሉ። ምክንያቱም የትኛውም ኪዳን እዛ ገነቱ ውስጥ ከአባታችን ከአዳም ጋር ነው። በላይ በመጣው በኩል ኪዳን የለም ኖህ ኖ ኖ ኖ የታወቀ ነው። ጥፋቱ አስኪያልፍ ነው ጸባይ አሳምብሮ የሚቀመጥ ከመርከብ እንደወጣ ጠጅ የሚጠምቅ ሰው እርቃኑን ሆኖ ያው የሆነውን የሆነ ሰው። አብርሃም ጥሩ ነው። አብርሃም የእምነት በእምነቱ ሳይደክም የሳራን ማህፀን ምዉት መሆኑን ሳይመለከት የኖረ ሰው ነው። በግል ህይወት ጉዳይ ግን አብርሃም አብርሃም ነው። አጀንዳ ብዙ አለው። እግዚአብሔርም አጀንዳ ሆኖ፣ አጋርም አጀንዳ ሆነች። ሳራ ስትሞትለት ደግሞ ሌሎችም ይጨምራል። እነ ኬጡራ ምድያም የሚባል እነዚህ የወለደ እኮ ነው አብርሃም። ከኬጡራ ወለደ ምድያም ምድያም ነቀዝ የሆነ አንበጣ የሆነ ህዝብ ግመሉ ብቻ ሰፍሮ ሲመለስ መሬቱ ገጣባም ሆን ነቀዝ የሆነ ህዝብ ወለደ አብርሃም ከነኬጡራ፣ እነ የሱ በቀን እኮ ወለደ እነ ሰወንን ሁሉ ወለደ አብር አብርሃም በእሱ በኩል የተስፋ ቃል ሰጠ። በሙሴ በኩል ሙሴ ሙሴ ነው። ማንም ሰው ከእስራኤል ውጭ እንዳያገባ፣ ማንም ሰው እስራኤላዊ ከእስራኤል ያገና ዞር ብሎ ሙሴም ኢትዮጵያዊቷን አገባ። እንደዚህ ነው ህግ ሰባኪ ስትሆን አትፈጽመውም። ግን እግዚአብሔር በጸጋ ስለሚያምን የሙሴ ጠበቃ ሆነለት። ጸጋ ከህግ ይበልጣል። ይሄ ዘመን ግን በአንድ ሰውዬ፣ በአንድ ነቢይ፣ በአንድ ታላቅ አባት በኩል የተጀመረ አይደለም። ራሱ በስጋ መጣ፣ ራሱ በስጋ መጣ። በዛች ምሽት ሉቃስ 22 ላይ ይህ ስለ እናንተ በሚፈሰው ደሜ የሚፈጸመው አዲስ ኪዳን ነው አለ። በፍየሎችና በጎች ደም አይደለም። እንደ አብርሃም በተራሮች መካከል መሰውያ ሰርተን ያረድነው በግ አይደለም። ይሄ የአብርሃም በግ በጋ አይደለም። ይሄ የአቤል በግ አይደለም። ይሄ የኖህ በግ አይደለም። ይሄ ሙሴ ያረደው በግ አይደለም። ይሄ የዓለምን ሁሉ ኃጢአት የሚያስወግድ የማን በግ ነው? የእግዚአብሔር በግ ነው። እኔ የእሱ ተጠቃሚ ነኝ እንጂ ኢየሱስ። እኔም አሜን። ኮንግራቹሌሽን እ እንኳን ደስ ያለ፣ እንኳን ደስ ያለ እ ክርስቲያን በመሆኔ እደሰታለሁ። በጌታ በኢየሱስ ስማምኛለው። ኃጢአቴ በሞሎ ተፍቆልኛ በሰማይ ኢየሱስ ይጠብቀኛል። አሜን። እንደዚህ ሽሮ ነህ መኖር ሽሮ ነህ አሁን ዛሬ ይህን መዝሙር አብራችሁ የዘመራችሁ ሰዎች እችን ሳምንት ሁሉ ነገራችሁ በጣም በኃይል በቅባት በሞገስ ነበር ነበር፣ ቤት ነበር። ጆሮ ክፉ አልሰማም። ሰሞኑን ይሄ አልተፈተነም እዚህ ጋር ተፈተነም እዚህ ጋር የሆነ ነገር አድርሳችሁ አልዋጣችሁትም፣ አልመለሳችሁትም። ይሄ ተሽከርኩራዊ አቅም ሰፈር ደርሶ ምናምን ቤት ቁጭ ብሎ ቤት ቁጭ ብሎ እዛ ደርሶ መጥቶ አቅም እንዲያፍኖ እንዲያፍ ነው። በር ዘግተ መስኮት ዘግተ ሰፈር ሄዶ እከሊት ልክ ልኳን ነገሩ አልተመለሰም ነው እውነት እና እንዴት ነው አልተዳፈራችሁም? ጎኖች ያልተዳፈራችሁ በሰማይ ኢየሱስ ይጠብቀኛል። እርግጠኛ ናቸው። ኢየሱስ ከሙታን ተነስቷል። አሁን አዋላላችሁ ምንደን ታውቃላችሁ። የኢትዮጵያን በዓል የምታከብሩ የእግዚአብሔርን በዓል ማታከብሩ ናቸው። እኛ ካበሻ በዓል ጋር ጉዳይ የለንም። ከማን በዓል ጋር ነን? እግዚአብሔር በዓል አድርጓል። አቤት! እግዚአብሔር ፊስት አድርጓል መጽሐፉ እኮ ለዛ እኮ ነው የኛ ፋሲካ ሌላ እንደሆነ ስለሚያድ ይህም የእግዚአብሔር ፋሲካ ነው ይላል። የማን ፋሲካ ጎበዝ? ከማን ፋሲካ ጋር ይሰለፋል? ከእግዚአብሔር ፋሲካ ጋር። እግዚአብሔር ሆይ፣ ስለዚህ ውድ ነገር እናመሰግናለን። ጸጋህን መንፈስ አናክፋፋም፣ በኪዳነ ደም ላይ አንቆምም። ኢየሱስ ያድናል፣ ከሱ ውጭ ተስፋ የለን፣ ምስኪኖች ነን። የዛ የመስዋዕት ደም ጥገኞች ነን። ምን ተለጣፊ ነው የሚባለው? ከዛም በላይ ቢኖር አማርኛ ተለጣፊዎች ነን፣ ደንበኛ የኢየሱስ ጥገኛዎች። ደግነቱ መጽሐፍ እንዲላል በጽዮን ማለት በቤተ ክርስቲያን ውስጥ የማሰናከያ ድንጋይ ያስቀምጣሉ፣ ብዙዎች በእሱ ይሰነካከላሉ። በእርሱ የሚተማመኑ ሁሉ ግን እ አያፍሩም አያሳፍርም። ዋናው እኔ ማነኝ ሳይሆን እሱ ማነው ነው። እኔ ልኬን ቁመቴን ስለካ መከራዬን ስበላ ዘመኔን መጨረስ የለበት። የእሱ ልኩ ምንድን ነው የእሱ ስፋቱ ቁመቱ ምንድን ነው? የእሱ ውበቱ የእሱ ሞገሱ የእሱ ጽድቁ እየተጠራው ስለ እኔ ላጠና አይደለ አንዳንድ ሰነፍ ሰዎች ታውቃላችሁ፣ ሶስት ዓመትና አምስት ዓመት ሙሉ ሴጣን ቤት ስራ ይሰጣቸዋል። ሰው ምንድን ነው የሚል ሰው ምንድን ነው በፌስቡክ መንፈስ ነው ነፍስ ነው ሥጋ ነው ዳይኮቶሚ ነው ምናምን ቶሚ ምናምን፣ ስንት ዓመት አንድ ዓመት ላፍ ከተሰጠ የኢትዮጵያ ዕድሜ ላይ የእኛ ዕድሜ ደብሎ ይዞ ነግሮናል ስንት እንደሆነ አደለም ያው በመጽሐፍ ቅዱስ ስለምኖር ነው የሚረዝመው እንጂ ዓለም ወስኖብናል አልኩ። ዓለም ወስኖብናል የኢትዮጵያ ኢትዮጵያ ዕድሜ አርባስድስት መጨረሻው ነው ብሎ ወስኖ ቁጭ ብሏል። እኛ ግን እጥፍ እንኖራል እንጂ ሰስኔ ይሁንና ከዚህ ዕድሜ ላይ ከዚህ ዕድሜ ላይ ሰው ምንድን ነው? እቃይ ደረ መጽሐፍ እርሱም በማወቅ ታድጉ ዘንድ ይላል። ሰው እሺ ነህ፣ ሆንክ፣ ሆንክሽ እና ምን ይሁን ቀጥሎ ምን ይሁን፣ እሱም ብታውቅ ትጠቀማለህ። ብዙ ጉንጭ የሚያደክም ነገር ላይ ጊዜ አትፍጩ። የተጠራችሁት የእግዚአብሔርን ልጅ በማወቅ ታድጉ ዘንድ ነው። ወደ ራሳችሁ ታድጉ ዘንድ ሳይሆን፣ ራስ ወደ ሆነ ወደ እርሱ ታድጉ ዘንድ ነው። ሴጣን ቤት ሰራ ይሰጣል፣ የሆነ ርዕስ ይለቀባቸዋል። በሱ 3 ዓመት አምስት ዓመት አይ ሰው መጽሐፍ ግን እርሱም በማወቅ ታድጉ ዘንድ ነው የሚለው። ጌታ ሆይ እናመሰግንሃለን። ታንክዩ ከመለከት በዓል በኋላ ቤተ ክርስቲያን ከተወሰደች በኋላ በምድር ላይ የሚቀር ሕዝብ አለ። እስራኤል እና ማለት በክርስቶስ ያላመነው በመሲያቸው ያላመኑ መሲያቸውን ሪጀክት ያደርጉ እስራኤል ለነሱ ቀጠሮ ተቀጥሯል። ምን የሚል በዳንኤል ላይ የተጻፈው ሰባኛው ሱባኤ በዮሐንስ ራእይ ላይ ያለው የሰባቱ ዓመት መከራ የእኛ ምሄር ነው የሚጠበቅ መጀመሪያ ዳንኤል ላይ እንደተጻፈ 69 ሱባኤ ሲያበቃ መሲ ይገደላል። በስልሳ ዘጠኛው ሱባኤ እና በሰባኛው ሱባኤ በሰባቱ ዓመት መሃል ሁለት ሺህ ዓመት ያልተጠበቀ ዘመን ገባ። ጳውሎስ ይህ ዘመን ከቀደሙት ትውልዶች ተሰውሮ የነበረ የምስጢር ዘመን ነው። ለየትኛውም ነቢይ ያልተነገረውም ይህ ዘመን ቤተ ክርስቲያን የምትባል የበጉ ሚስት የምትባል የራስ አካል የምትሆን ምናምን ተብሎ ይሄ ምስጢር ለማንም አልተነገረው። የብሉይ ኪዳን ነቢያት በሙሉ የተነገራቸውን ነገር ኢሳይያስን፣ ኤርሚያስን ሁሉንም አንበስ ጨምቀው አራት ነገር ብቻ ነው። የእስራኤል ሕዝብ አምላካችሁን፣ አምልኩ። ሁለተኛ የማታመልኩ ከሆነ ፍርድ አለ። ሶስተኛ ወደ ዓለም ሁሉ በትናችኋለሁ። አራተኛ በመጨረሻ ዘመን ሰብስቤ መሬታችሁ አስገባችኋል። ሙሉ መጽሐፍ ስለ ቸርች የለም። ስለዚህ አይሁዳውያን ክርስቲያኖች ሐዋርያው ጴጥሮስን ጨምሮ ማለት ነው ኢየሱስ ምን አላቸው? አይ ያቺ ዘመን የምትመጣበትን ጊዜ ማወቅ ለእናንተ አልተሰጣችሁ። ሐዋርያ ስራ ምዕራፋን ጌታ ሆይ ልትሄድ ነው? አዎ ለእስራኤል መንግሥትን አትመልስም እንዴ? ለዳዊት የተገባው ተስፋ ቃል በዳይ ዙፋን ላይ ይቀመጣላል እንዴ? የተባልከው ኢየሱስ የምን ንጉስ? የአይሁድ ንጉስ እንዴ? ገብርኤል እኮ መጥቶ ለማርያም የነገራት የህዝቡን ኃጢአት ያስተሰርያል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብን ቤት ላይ ለዘላለም ይነግሳል የተባለው፣ ለእስራኤል መንግስትን አትመልስም ጌታ ሆይ? ንጉሳችሁን ምን ላድርገው? ስቀለው፣ ስቀለው። ኢየሱስ ችግር የለም ችግር የለም። ልሰበሰባችሁ መጣ፣ መጎብኘታችሁን ወራት አላወቃችሁም። ስለዚህ እንዲና እንዲና እንደዛ ይሆንባችኋል። ከዚያስ በጌታ ስም የመጣው እርሱ የተባረከ ነው እስክትሉኝ ድረስ አይኔን አታዩም። እንዴት ነው? መቼ ነው? እስራኤል ጌታ ኢየሱስን፣ እውነት ነው። ስንቱ በስሙ መጥቶ ተቀበል ነው። እሱ ግን በጌታ ስም መጥቶ በያህዌ ስም መጥቶ ገፋ ነው፣ ሰቀል ነው። እውነት ነው። እሱ ነው መድኃኒታችን የሚለው እስራኤል መቼ ነው ኢየሱስ ትሉኝ ያላችሁ? ስትሉኝ ነው የምመጣው ብሏል። ጥሏቸው ሄደዋል። ይኸው ሁለት ሺህ ዓመት ሙሉ መከራ እንደበሉ ስቃይ እንደበሉ እስራኤል እንዲሆነው ይቀርን ጳውሎስ ለገዛ ወገኖቼ ለእስራኤል ልጆች ሁልጊዜ ጸልያለሁ፣ እኔ ተቆርጬ፣ እኔ ተጥዬ እነሱ በሕይወት እንዲኖሩ ጸልያለሁ። ሁልጊዜ ነው ምጸልየው። እናንተ አሕዛቦች ደግሞ በእነርሱ ላይ አትመኩ። እነሱ ባለማመናቸው ጠንቅ ተቆርጠው ወድቀዋል፣ ድንዛዜ ተጥሎባቸዋል። በእነርሱ አለማመን ምክንያት እነርሱን ያስቀናቸው ዘንድ መዳን ለማን ሆኗል? ለእናንተ ሆኗል። እናንተ የበረሃ ወይራዎች መዳን ለና አትመኩ። እና ምንድን ነው ይሄን እንድታውቁ ወዳለሁ። ምን ሮሜ አስራ አንድ ነው። ስለ ወንጌል የእናንተ ጠላቶች ናቸው። አይወዷችሁም። ኢየሱስ ሲባል እንደ አይሁዳዊ የሚያንቀጠቅጠው የለም። ግን ችግሩ ተጠንቀቁ፣ ያልኳችሁ ስለ ወንጌል የእናንተ ጠላቶች ናቸው። ስለ አባቶች ግን አሁንም ተወዳጆች ናቸው። ዛትሚስ ምን ማለት ነው? ለአባቶቻቸው የገባሁት መሃል አለ ምን የሚል ዳዊት በቅዱስነት የሚየላሃለሁ በአንተ ዙፋን ላይ ተቀምጦ በእስራኤል ሕዝብ ላይ የሚነግስ ንጉሥ ከዘሪህ ይወጣል። መልአኩም ነግሯታል። በዳይ ዙፋን ላይ ይቀምጣል፣ በእስራኤል ላይ ይነግሳል እና ስለ አባቶቻችሁ መሀላ ስለ አባቶቻቸው ሲባል አሁንም ይፈለጋሉ። በነሱ ላይ አትመኩ። ከዚያስ አንድ ምስጢር ልንገራችሁ። የአሕዛብ ሙላት ከገባ በኋላ እስራኤል ይታሰባሉ፣ ግን የሚታሰቡት በጸባይ አይደለም። ኢየሱስ ምድር ላይ ያገለገላቸው ያስተማራቸው ስንት አመት ተኩል ነው ሶስት ዓመት ተኩል ሰባት አመት ለሁለት ሲከፈል ስንት ነው ሶስት አመት ተኩል ከፊት ለፊት ታይቶ የማይታወቅ ሰባኛው ሱባኤ አንዱ ሱባኤ ስንት ዓመት ነው ሰባት አደል ስልሳ ዘጠኙ አልቋል በመስቀል ላይ መሲሁ ተገድሏል ሰባኛዋ ሱባኤ ወደፊት ተላለፈች መሀል ላይ የምን ዘመን ገባ የጸጋ ዘመን ከማን ተሰውሮ የነበረ ከትውልዶች ተሰውሮ የነበረ ምን የምስጢር ሥርዓት ምንድነው የምስጢር ሥርዓት ኤፌሶን ሶስት አሕዛብና አይሁድ በአንድ አካል ሆነው እግዚአብሔር የሚወርሱበት ይህ ዘመን ሲያበቃሳ ሰባኛዋ ሱባይ በምድር ላይ ትመጣለች ጳውሎስ ምን አለ መለከቱ ይነፋል ሲያደረግ በመቃብር ያለ እኛ በሕይወት በቅጽበተ ዓይን ሹልክ በምድር ለሚቀሩት ወይ እነማን የሚቀሩ ይመስላችኋል? ያላመነው ስፍር ቁጥር የሌለው የዓለም ህዝብና ያላመኑት አይሁዶች ዛሬ። በምድር ላይ ስንት ወገን ያለው? ሦስት ወገን ያለው። አሕዛብ አሉ፣ አይሁድ አሉ። ከሁለቱ አምነው በኢየሱስ በመሲው ሲወጡ ደግሞ ቅድስት ቤተ ክርስቲያን አለች። በዚህ ምን የለም አይሁዳዊም፣ ግሪካዊም የለም ባሪያም ጨዋ እስኩቴስ፣ አረማዊ፣ አማራ፣ ኦሮሞ፣ ጉራጌ፣ ሀድያ ብሎ ነገር የለም። የለም የለም። መብት ነው። አንድ እዚህ ውስጥ ያለው ኦሮሞ ምን የመሰለች አማራ ማግባት አለህ። እዛ ጋ አማራ ፈልግ፣ ኦሮሞ አግባ። ሰማይ ይቀበለዋል። ይሰማል ወይ ቆጭ